ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛል። ኮመንቱ ምን ይላል? ሰላም የሚችክ ሰላምሽ ይብዛ። እባክሽ የኩላሊት ጠጠር ሊገለኝ ነው፣ የምታቂው መፍትሄ ካለሽ ለመታከም አቅም የለኝም፣ ይላል ወንድማችን። እሺ ወንድሜ ጥያቄ እጅግ በጣም ቀላል ነው። እኔም ደግሞ እጅግ በጣም መፍትሄ መሆን የምፈልገው አቅም ለሌላቸው ሰዎች፣ ብር ለሌላቸው፣ አቅማቸው ለማያፈቅድ ለሚቸገሩ ሰዎች ነው። በነፃ ላገለግል የምፈልገው ማለት ነው። በመጀመሪያ ደረጃ ስለምሰጠው አገልግሎት ፈጣሪያችሁን አመስግኑ ማለት ነው። እኔ እጅግ በጣም በራሴ ደስተኛ ነኝ እላቸዋለሁኝ። የተቸገሩ ሰዎች ሲያገኙ፣ የታመሙ ሰዎች ሲድኑ ለእኔ እጅግ በጣም ትልቅ ደስታ ይሰማኛል። እሺ፣ ዛሬ የማሳያችሁ ጥበብ ክላል የወም ዋሂድ ወይም በአንድ ቀን ውስጥ ብቻ የኩላሊት ጠጠርን እንዴት ማስወገድ ትችላላችሁ። ማየት ማመን ነው። ተጠቀሙበት። እዚህ ጋር የሚያስፈልጋችሁን ነገር እነግራችኋለሁ። አንድ ብርጭቆ ውሃ ያስፈልጋችኋል። ጠዋት በባዶ ሆድ አንድ ብርጭቆ ውሃ ካዘጋጃችሁ በኋላ ሁለት የሾርባ ማንኪያ የሌሙን ውሃ ወይም የተጨመቀ የሎሚውን ውሃ ታደርጋላችሁ። ሁለት ማንኪያ ዘይ ዘይቱን ታደርጋላችሁ ማለት ነው። በአንድ ብርጭቆ ውሃ ይሄንን አርጋችሁ አደባልቃችሁ ትጠጡታላችሁ። ይሄን ከጠጣችሁ ከ አምስት ደቂቃ በኋላ ሰባት ሌሞን ያስፈልጋችኋል። አስተውላችሁ ስሙ፣ ሰባት ሌሞን፣ ሰባት ሎሚ ያስፈልጋችኋል ማለት ነው። ሰባቱን ሌሞን ትጨምቁታላችሁ። በምትጨምቁበት ጊዜ አንድ ብርጭቆ ይወጣዋል ማለት ነው። የሎሚኑ የሎሚ ውሃ አንድ ብርጭቆ ይሆናል ማለት ነው። ከዛ ያንን አንድ ብርጭቆ ውሃ በባዶ ሆድ ግጥም አድርጋችሁ ትጠጣላችሁ። አንድ ብርጭቆ ውሃ ላይ ሁለት ማንኪያ ሌሙንና ሁለት ማንኪያ ዘይት ካደረጋችሁ ከጠጣችሁ አድርጋችሁ ከጠጣችሁ ከአምስት ደቂቃ በኋላ አንድ ብርጭቆ ደግሞ ሰባት የተጨመቀ የሎሚ ውሃ ማለት ነው። በባዶ ወር ትጠጣላችሁ። ይሄንን ከጠጣችሁ በኋላ በየሰዓቱ አንድ ብርጭቆ ውሃና ትንሽዬ ሎሚ እየጨመቃችሁ ትጠጣላችሁ። ለሙደት አሸረ ሰዓት እስከ አስር ሰዓት ድረስ ምግብ አትበሉ ማለት ነው። ይሄንን ካደረጋችሁ በኋላ በሁለተኛው ቀን የኩላሊት ጠጠር ሙልጭ ብሎ ከናንተ ይወገዳል። አልትራሳውንድ የለ መድኃኒት የለ መድኃኒት መቃም የለ። በዚህ አይነት መንገድ ብቻ የኩላሊት ጠጠርን በአንድ ቀን ውስጥ ከናንተ ማስወገድ ትችላላችሁ። ማየት ማመን ነው። ተጠቀሙበት። ማዕኩም ኤምችኬ ተከተሉኝ፣ ትጠቀማላችሁ።